ሰላም ኢትዮጵያውያን ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀነኝ። የሴቶች እኩልነትና ተሳታፊነት እንዲረጋገጥ መንግሥት ትኩረት ሰጥቶ እየሠራ ነው ሲሉ አፈ ጉባኤ ፋንቱ ተስፋ አይገለጹም። የአማራ ክልል ጤና ቢሮ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ መልእክት ዓለም አቀፍ የሴቶች ቀንን አክብሯል። በጤናው ዘርፍ አበረታች ውጤት ላስመዘገቡ ሴቶችን እውቅና ሰጥተዋል። በስነ ስርዓቱ ላይ የተገኝተው መልእክት ያስተላለፉት የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ የሴቶች እኩልነትና ተሳታፊነት እንዲረጋገጥ መንግሥት ትኩረት ሰጥቶ እየሰራ ነው ብለዋል። የሴቶችን ሁለንተና የተጠቃሚነት ለማሳደግ የእናቶች ጤንነት ላይ ትኩረት ማድረግ ይገባልም ነው ያሉት። በየደረጃው የሚገኙ የጤና ተቋማት ኃላፊነታቸውን እንዲወጡም ነው ያሳሰቡት። በባህር ዳር ልዩ ኢኮኖሚ ዞን በቆሎን ማቀነባበር የሚያስችል የማሽን ተከላ ስራ ተጠናቆ የሙከራ ምርት ማምረት ጀመረ። ፓሮን ትሬዲንግ የተሰኘው ሀገር በቀል ኩባንያው በባህር ዳር ልዩ ኢኮኖሚ ዞን በ500 ሚሊዮን ብር ካፒታል በቆሎን በማቀነባበር ስታርችል ማምረት የሚያስችል የማሽን ተከላ ስራዎችን በማጠናቀቅ የሙከራ ምርት ማምረት መጀመሩን አስታውቋል። የባህር ዳር ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ ጥሩዬ ቁሜ ኩባንያው ሁለት ሄክታር መሬት ተረክቦ የግንባታና የማሽን ተከላ ስራዎችን ሲያከናውን ቆይቷል ነው ያሉት። ኩባንያው ከአራት ሺህ በላይ ከሚሆኑ አርሶ አደሮች ጋር ዘላቂ የምርት አቅርቦት እንዲኖር የሚያስችል የገበያ ትስስር መፍጠሩም ተገልጿል። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የተላለፉት የሰው ሠራሽ አስተውሎት ዜናዎቻችን እስካሁኖቹ ነበሩ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን።